አሚኮ ልጆች በዚህ ሳምንት በሀገሬ ልጆች የአውራምባ ማህበረሰብ በደቡብ ጎንደር ዞን በፎገራ ወረዳ በወጅ አውራምባ ቀበሌ የሚገኝ ሲሆን፣ የኔ ምርጫ ፈገር ያለው የለሁም፣ የለሁም። አካልሽ ተቦድሶ በቁስል ተንሰፍስፈሽ፣ እምባሽ እየኮለለ እሳይ፣ እልል ተባለ ምንኛ ተቀልዷል። ድንቄም እልልታ። የለ የልጆች ጨዋታ ተረት። በሰማይ ላይ በምታበራበት ጊዜ በጣም ሞቃትና በጣም ቆንጆ ናት። የልጆችን ተሰጥኦ በተመለከተ የስነ ልቦና ባለሙያም ጋብዘንላችኋል። አርቲስት ሊሆን ይችላል ወይ ዶክተር መሆን፣ መምህር መሆን፣ ኳስ ተጫዋች መሆን፣ ስዕል ሳይ መሆን እነዚህ ሁሉ የሙያ ዘርፎች ናቸው። ጸሐይ መማር ተወዳለችና፣ አዝናኝ መዝሙሮችን አዘጋጅተንላችኋል። አሚኮ ልጆች ዘወትር ቅዳሜ ረፋድ አምስት ሰዓትና እንዲሁም በድጋሚ እሁድ ጠዋት ከሁለት ሰዓት ተኩል ጀምሮ በአማራ ሚዲያ ኮርፖሬሽን ይጠብቁን። አሚኮ ልጆች።